ቤተ ክርስቲያንን ለረዥም ዘመናት የመራው የመጀመሪያውን ቦታ የሚወስደው ሐዋርያው ቅዱስ ጴጥሮስ ሲሆን በሁለተኛ ደረጃ ደግሞ ርዕሰ ሊቃነ ጳጳስ ፒዮስ ሰባተኛ ለሰላሳ ዓመታት ቤተ ክርስቲያንን በመምራት ሲቆዩ፣ ሦስተኛው ደግሞ ዮሐንስ ጳውሎስ ዳግማዊ ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ክርስቲያንን ለ26 ዓመታት በፍቅርና በጥበብ ሲመሩ ነበሩ። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳስ ዮሐንስ ጳውሎስ ቀዳማዊ ቤተ ክርስቲያንን ለ33 ቀናት ብቻ መምራታቸው ይታወቃል። ዮሐንስ ጳውሎስ ዳግማዊ ጆን ፖል በሙሉ ሲጠሩ ይህን ይመስላል። ዮሐንስ ጳውሎስ ዳግማዊ የሮም ጳጳስ፣ የክርስቶስ እንደራሴ፣ የቅዱስ ጴጥሮስ ተከታይ፣ የጳጳሳት ጉባኤ መሪ፣ የምዕራብ ቤተ ክርስቲያን ፓትርያርክ፣ የጣሊያን ጳጳሳት መሪ ጳጳስ፣ የቫቲካን መንግሥት እና የእግዚአብሔር አገልጋዮች አገልጋይ በማለት ይጠራሉ። ዮሐንስ ጳውሎስ ዳግማዊ ጆን ፖል ደሰከንድ አንድ መቶ ሃያ ዘጠኝ ሀገራት በመጓዝ ይህ ማለት 70ሺህ ማይል በመጓዝ ስለ ሰላም፣ ስለ ፍቅር፣ ስለ እርቅ ሰብከዋል። እንደ ኤውሮፕያን ዘመን አቆጣጠር በ1920 በፖላንድ የተወለዱ ሲሆን ከአባታቸው ዋጅታይላ እና ከእናታቸው ኤሚሊያ የተገኙ ናቸው። ለቤተሰቦቻቸው ከሶስት ልጆች ታናሹ ነበሩ። እኚህ የካቶሊክ ቅዱስ ሰው በልጅነታቸው በጉልበት ሥራ ማለትም በድንጋይ ሥራና በሬስቶራንቶች በመላላክ ቤተሰቦቻቸውን የሚያግዙም ጭምር ነበሩ። ዮሐንስ ጳውሎስ ዳግማዊ ጆን ፖል ደ ሰከንድ በልጅነታቸው የኳስም አፍቃሪ ናቸው። ድርሰትም ይጽፋሉ፣ ኦራተርም ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ በ1938 እንደ ኢሮፒያን ዘመን አቆጣጠር በካራኮቭ ትምህርታቸውን በስነ ጥበብና ስነ ጽሑፍ ዙሪያ ለመማር ወሰኑ። ብዙም ሳይቆይ ግን ነገሩ ይቀየራል። ብዙም ሳይቆይ ሁለተኛው የዓለም ጦርነት ሲነሣ እኚህ ቅዱስ ሕይወታቸውን የቀየረው ቃል በዮሐንስ ወንጌል ምዕራፍ 15 ቁጥር 16 እኔ መረጥኋችሁ እንጂ አልመረጣችሁኝም የሚለው ቃል ልባቸውን ቀየረው። በዚህም የወንጌል ቃል ሕይወታቸው ተቀይሮ ወደ ገዳሙ ዓለም ለመቀላቀል ወሰኑ። በጊዜው ሁለተኛው የዓለም ጦርነት በመከሰቱ ምክንያት በዘራ ክህነት ተደብቀው ትምህርታቸውን ተከታተሉ። በ1946 እንደ ኢውሮፒያን ዘመን አቆጣጠር ማዕረገ ክህነትን ተቀበሉ። በ1964 ደግሞ ቅዱስ ዮሐንስ ጳውሎስ ስድስተኛ እኚህን ቅዱስ ሰው የካራኮቭ ሊቀ ጳጳስ አድርገው ሾሟቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ ጆን ፖል ደ ሰከንድ ትምህርታቸው ከዲግሪ እስከ ዶክትሬት ድረስ አጠናቀዋል። ዶክትሬታቸው በፍልስፍናና ነገረ መለኮት ያጠናቀቁና በሞራልም ትምህርት የጨረሱ ነበሩ። ቅዱስ ዮሐንስ ጳውሎስ ዳግማዊ በ1978 የመላው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ተደርገው ተሾሙ። ለቤተ ክርስቲያን ካበረከቱት ትልቅ አስተዋጽኦዎች መካከል ጋውዲየም ኤት ስፔስ የሚባለው ትልቅ ድርሻ ያለው ነው። ይህ ዶክመንት ረቆ እንዲወጣ ትልቅ አስተዋጽኦ አድርጓል። ይህ ዶክመንት ቤተ ክርስቲያን አሁን ላለችበት ይዘት ትልቅ አስተዋጽኦ አድርጓል። ብዙዎች አስተምሮች ከዚህ ዶክመንት በማጣቀስ ቤተ ክርስቲያን አሁንም ለመላው ዓለም ትምህርቷን ታሰራጫለች። እኚህ ቅዱስ ሰው በሕይወትም ሳሉ ብዙዎች ቅዱስ ናቸው በማለት መስክረውላቸዋል። በእምነታቸው ባስተምሯቸውን ተወዳዳሪም የሌላቸው ናቸው በማለት መስክረውላቸዋል። እኚህ የካቶሊክ ቅዱስ ስለ ሰላም ዘብ የቆሙ ለእምነት የሚቆረቆሩና ካቶሊክ ቤተ ክርስቲያንን በእምነት ጽንታ እንድትቆይ ያደረጉ ቅዱስ ሰው ነበሩ። በ1981 ደግሞ አንድ ክስተት ተከሰተ። የቫቲካን ምእመንን ለመጎብኘት በሚያልፉበት ሰዓት አጋከ የተባለ ግለሰብ የግድያ ሙከራ ፈጽሞባቸዋል። በዚህም እመቤታችን ወላዲተ አምላክ ከለላ ሆናቸዋለች። በዓመቱም በፖርቹጋል ፋጢማ ተገኝተው ርዕሰ ሊቃነ ጳጳስ የነበሩት ዮሐንስ ጳውሎስ ዳግማዊ ለዚህ ለታሰረው ግለሰብ ይቅርታና ምሕረት አድርገውለታል። ቅዱስ ዮሐንስ ጳውሎስ ዳግማዊ በሚያርፉበትም ሰዓት ከመቶ ሰማንያ አንድ በላይ የአገር መሪዎች ተገኝተዋል። በዚህም በቅዱስ ጴጥሮስ አደባባይ ብዙዎች ቅዱስ ናቸው ብለው መስክረውላቸዋል። በካቶሊክ ቤተ ክርስቲያንም የአንድ ሰው ቅድስና ሊታወጅ አምስት ዓመታት የሚጠበቅ ሲሆን ነገር ግን የቅዱስ ዮሐንስ ጳውሎስ ዳግማዊ ወይም የጆን ፖል ግን ያናህልም ሰዓት አልተጠበቀም። በሁለት ወራት ውስጥ አዳዲስ ክስተቶች ተከሰቱ። እሳቸው ካረፉም በኋላ ገና በሁለት ወራት ፈረንሳዊ ሲስተር ማርሲዮን የሚባሉ ሐኪም ከነበረባቸው የፓርኪንሰን ዲዝዝ ከነበረባቸው የፓርኪንሰን በሽታ ድነዋል። ቅዱስነታቸውም ካረፉ በኋላ ብዙ ታምራቶች የታዩ ሲሆን እሳቸውን በመተካት ርዕሰ ሊቃነ ጳጳስ ቤኔዲክቶስ 16ኛ ቅድስናቸው እንዲፈጥንና እንዲታወጅም አድርገዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ለፍልስፍና መልስ የነበራቸው በተለይ ሳይንስና እምነት የሚቃረኑ አይደሉም፣ ሁለቱም እጅ ለእጅ ተያይዘው የሚሄዱ ናቸው በማለት ጽሑፋቸው ለዓለም ያሰናዱ ትልቅ ሰው ነበሩ። እኚህ የካቶሊክ ቅዱስ ሰው በቤተ ክርስቲያን ታሪክ ውስጥ ትልቅ ድርሻ ያላቸው ለእምነት የኖሩና ለእምነት የሞቱ የካቶሊክ ቅዱስ ናቸው። ሰላም።